በልጅነት እድሜያቸው ብዙ ተፈትነዋል። ብዙ ጣውረዶችን አልፈው ነው ዛሬ ላይ የደረሱት። እንደውም ከመዝሙር ይልቅ አብዝተው ዘፈንን ይሰሙና ያደምጡ እንደነበርም ያስታውሳሉ። ኸረ እንደውም የልጅነት ህልማቸው ራሱ በጣም ታዋቂ ሀብታም መሆን ነበረ። እግዚአብሔር አምላክ ግን የሰውን ልጅ እንዴትና በምን እንደሚጠራ አይታወቅም። እርሳቸው ልባቸው አድልቶ የነበረው ለዘፈን እንደነበረ ያወቀው ልዑል እግዚአብሔር በአንዲት ግሩም ልብን በምትሰብር መሳጭ ጥዑም መዝሙር ጠራቸው። እርሳቸውም ብርቱ ተጠሪ ነበሩና ቤተ ክርስቲያንን በብዙ የሚያገለግሉ ዘማሪ ታላቅ አገልጋይ ሆኑ። ብዙ ጣውረዶችንም አልፈው ዘማሪ ካህን እንደውም ፕሮፌሽናል ስላልሆኑ ነው እንጂ የብዙሃኑን ልብ የሚያውቁ የስነ ልቦና አማካሪም ጭምር ናቸው። እኚህ በአንዴ ከዘፈን ሰሚነት ወደ ዘማሪነት፣ ከታዋቂ ሀብታምነት ወደ ካህንነት የተለወጡት ማን ይሆኑ? የልጅነት እልማቸውስ እንዴት በአንዴ ወደ ካህንነት ሊለወጥ ቻለ? የልጅነት እልማቸውስ እንዴት በአንዴ ወደ ዘማሪነት ወደ ቤተ ክርስቲያን አገልጋይነት ፊታቸውን እንዲያዞር አደረጋቸው። ክብሯትና ክብሯን ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን እንደምንሰነበታችሁልን ሰላም፣ እግዚአብሔር ከእናንተ ጋር ይሁን። ዛሬም እንደ ወትሯችን በአስገራሚ እውነታዎች የተሞላውን የቀሲስ ዘማሪ አሸናፊ ገብረ ማርያምን ማን ናቸው? እንዴትና መቼ ወደ አገልግሎት ሕይወት እስገቡ የሚሉትን ያልተሰሙ፣ ያልተነገሩ፣ ያልተደመጡ ድንቅ የሕይወታቸውን ምዕራፍ የሕይወት ገጻቸውን ልናስቃኛችሁ ይዘንላችሁ ቀርበናል። የቻናላችን ቤተሰብ የሆናችሁ ዝግጅቱን ላይክና ሼር እያደረጋችሁ ለቻናላችን አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ እያደረጋችሁ በተጨማሪም በመልእክት መስጫ ሳጥናችን ላይ ሀሳብ አስተያየቶን እንዲሁም ቢቀርብልን ቢዘጋጅልን የምትሉትን ያልተደመጠውን ታሪክ ያልተዳሰሰውን ዝግጅት እያሰፈራችሁልን ጠቆም እያደረጋችሁን እስከ ዝግጅታችን ፍጻሜ ድረስ አብረውን ይቆዩ። ከቀሲስ ዘማሪ አሸናፊ ገብረ ማርያም የህይወት ምዕራፍ የህይወት ገጽ ብዙ ቁም ነገሮችን እንደምታገኙ እንደምታተርፉበት፣ ባለብዙ ተስፋዎች ነን። ዘማሪ አሸናፊ ገብረ ማርያም በልጅነት እድሜያቸው ያረገጡት የኢትዮጵያ ምድር ያርዞሩበት ሀገር የለም። ትውልዳቸው በወለጋ ነቀምት ከተማ ሲሆን ወላጅ አባታቸው ገብረ ማርያም መሐንዲስ ስለነበሩ በወለጋ ነቀምት አንድ አመታትን ብቻ ነበር መቆየት የቻሉት። ወላጅ አባታቸው በስራ ምክንያት ከሀገር አገር በየጊዜው ፊልድ የወጡና ሀገር ይቀይሩ ስለነበር በዚህም መሰረት ወለጋን አንድ አመት ብቻ አዩት። ከዚያም ወደ ሀገረ ሆሳና ለማቅናት ተገደዱ። በሆሳና ከተማ እስከ ስድስተኛ ክፍል እንደተማሩ የሚናገሩት ቀሲስ ዘማሪ አሸናፊ ገብረ ማርያም በሆሳና ከተማ ነበር ለመጀመሪያ ጊዜ መብራት እንኳን ያዩት። በጣም ደስ እንዳላቸውና መብራት ሲያዩ በጣም ተገርመው እንደነበርም ያስታውሳሉ። ታዲያ ሆሳናን ገና ተላምደው ሳይጨርሷት መብራቷንም ሳይጠግቡ እንደገና ሀገር ለመቀየር ይገደዳሉ። ከሆሳና ተነስተውም በጣም ውብ ቀዝቃዛ ማራኪ ወደ ሆነችው ሀገር ወደ ባሌ ጎባ ይገባሉ። በባሌ ጎባም እስከ ሀይ ስኩል ድረስ ተማርኩ የሚሉት ቀሲስ ዘማሪ አሸናፊ ገብረ ማርያም አንድ ብለው ወደ ቤተ ክርስቲያን፣ ወደ ሰንበት ትምህርት ቤትም ማቅናት የጀመሩት እዚያው ባሌ ጎባ እያሉ ነበረ። በባሌ ጎባም መንፈሳዊ ህይወትን ጀምረው በሰንበት ትምህርት ቤትም ገና መንቀሳቀስን ሲጀምሩ ያ መከረኛው ሀገር መቀየር ጉዞ የማድረግ ጉዳያቸው መጣና ጉዞቸውን ወደ ወልቂጥ ያደረጉ ያኔም ቤተሰቦቻቸውም እርሳቸውም ቀሲስ ዘማሪ አሸናፊ ገብረ ማርያም የመጨረሻ ማረፊያቸውን ሀገረ ወልቂጤን አደረጉ። በወልቂጤ ከተማ እያሉ ነበር ብዙ የህይወት ክፍላቸው መለወጥ የቻለውና መለወጥ የጀመሩት ከተገልጋይነት ወደ አገልጋይነት፣ ከተማሪነት ወደ መምህርነት፣ ወደ ዘማሪነትም የተሸጋገሩት እዚያው ወልቂጤ ከተማ በነበሩበት ወቅት ነበር። በወልቂጤ ከተማም ገና እንደገቡ ኑሯቸውን ያደረጉበት ቤት ከሁለት ሆቴሎች መካከል ነበር የሚሉት ቀሲስ አሸናፊ ገብረ ማርያም፣ በዚያን ሰዓት ነበር ነጫጭ ልብስ ለብሰው ከሆቴሉ የሚወጡ ሀብታም የሆቴሉን ባለቤቶች ሲያዩ እኔም ወደፊት ሀብታም ነው የምሆነው ነጫጭ ልብሶችን ነው የምለብሰው በማለት ህልማቸውን ያስቀምጣሉ። ኸረ እንደውም ከቤተሰቦቻቸው ጋርም ጥል ፈጥረው እንደነበርም ያስታውሳሉ። ሀብታም የመሆን ከፍተኛ ጉጉትም በውስጣቸው አድሮ ስለነበር ከቤተሰቦቻቸው ተለይተው ትምህርታቸውን ትተው ወደ ሌላ ሀገር ሄደው በመስራት ታላቅ ሀብታም ለመሆን ህልም እንደነበራቸውም ያስታውሳሉ። በህልማቸው እንኳን ሳይቀር ሀብታም መሆን ነበር የሚታያቸው። በዚህም መሰረት ታዲያ ቤተሰቦቻቸው በተለይ አባታቸው ከነርሱ እንዲለይ አጥብቀው የማይፈልጉ የማይሹ ስለነበሩ ትምህርታቸውን ትተው ወደ ሌላ ሀገር እንዲሄዱ አልፈቀዱላቸውም ነበር። በዚህም ምክንያት ፍጹም አለማዊ ሰው ለመሆን ተገደዱ። ለስግደት እንዲሁም ለተለያዩ በዓላት ካልሆነ በስተቀር ቤተ ክርስቲያን መሄድ ብዙም አላዘወትርም የሚሉት ቀሲስ ዘማሪ አሸናፊ ገብረ ማርያም እንደውም የዘፈን ወዳጅ ሁሉ እንደነበርም አብዝተው ይገልጹልናል። የዛሬው ቀሲስ ዘማሪ አሸናፊ ገብረ ማርያም ታዲያ እግዚአብሔር አምላክ ልጆቹን እንዴት እንደሚጠራ አይታወቅም። በአንድ ወቅትም አንድ ትልቅ አጋጣሚ በቀሲስ አሸናፊ ገብረ ማርያም ህይወት ውስጥ ይፈጠራል። ነገሩ እንዲህ ነው። ቀሲስ ዘማሪ አሸናፊ ገብረ ማርያም በጣም ወዳጃቸው የነበረ አንድ ጓደኛቸው አንድ ቀን ጥሏቸው ወደ ቤተ ክርስቲያን ሲሄድ ያዩታል። ከሩቅም ተመልክተውት እንዴት ጥሎኝ ቤተ ክርስቲያን ይሄዳል? በማለት ያን ጓደኛቸውን ለመውቀስ ተከትለውት ወደ ቤተ ክርስቲያን ያቀናሉ። ታዲያ በዚህን ወቅት ቀሲስ የደረሱበት ጊዜ ወጣቶች ተሰብስበው ትምህርት የሚማሩበትና መዝሙር የሚዘምሩበት ወቅት ነበርና ወደ አዳራሹ ሲገቡ ወጣቱ ተሰብስቦ መዝሙር እየዘመረ አምላክን እያመሰገነ ይመለከታሉ። የሚዘምሩትን መዝሙር ስለ እመቤታችን ነበርና ቀሲስ ዘማሪ አሸናፊ ገብረ ማርያም በዚህ ጥዑም ድንቅ መዝሙር ልባቸው ተመስጦ እዛው ይቀራሉ። እግዚአብሔር አምላክም እንዲገቡ ያደረገበት ታላቅ ድልድይ የነበረችና የከፈተላቸውን መንገድ ተጠቅመው ወደ አገልግሎቱ ወደ ዝማሬው ማዕበል ሰተት ብለው ይገባሉ። ወደ መንፈሳዊ ህይወትም ይሳባሉ። በዚህም ጊዜ በወልቂጤ በሚገኘው ደብረ ጽዮን ቅድስት ማርያም ቤተ ክርስቲያን ሰንበት ትምህርት ቤት በማቅናት የአገልግሎት ህይወታቸውን አንድ ብለው ይጀምራሉ። ዘማሪ ቀሲስ አሸናፊ ገብረ ማርያም ሰንበት ትምህርት ቤት ከጀመሩ በኋላ ከቤተሰቦቻቸው ጋር ታላቅ የሆነ ግጭት ውስጥ ይገባሉ። ምክንያቱ ደግሞ የነበረው ቤተሰቦቻቸው ለአገልግሎት እንዲሁም ለቤተ ክርስቲያን ብዙም ጥሩ አስተሳሰብ ስላልነበራቸው ነበር። እግዚአብሔር አምላክ የለም ብለው የሚያምኑ የሶሻሊዝም ርዕዮት ተከታይ ስለነበሩ ቀሲስ ዘማሪ አሸናፊ ገብረ ማርያም ወደ ቤተ ክርስቲያን መሄዱንና ቤተ ክርስቲያን ማዘውተሩን አልወደዱትም ነበር። አገልጋይ የመሆን ህይወቱንም በፍጹም መቀበል አልቻሉም። ደሀ ትሆናለህ በማለትም ከቤተ ክርስቲያን በእጅጉ እንዲርቅና እንዲሸሽ ማድረግ ጀመሩ። በትምህርታቸው ጎበዝ ነበሩና በትምህርት አሳበው ወደ ሌላ ሀገር ወደ ሌላ ቦታ ሊልኳቸውን ፈለጉ። ነገር ግን እሳቸው አንዴ አምነው ከገቡበት ፍጹም የማይሸረሸር እምነት ነበራቸውና የቤተሰቦቻቸውን ተቃውሞና ግፊት ወደ ጎን በመተው በአገልግሎቱ በርትተው ጠንክረው ለመቀጠል ይወስናሉ። በዚህም መሰረት አገልግሎቱን ይቀጥላሉ። ከቤተሰቦቻቸው ከቤት በአጥር ሾልከው እየወጡ በድብቅ እየሄዱ እንዲሁም ማታ ማታ ከቤተ ክርስቲያን ሲመለሱ እራት ጭምር እየተከለከሉ በብዙ ፈተና ውስጥ ይወድቃሉ። የፈተናቸው ውጣ ውረዳቸውም እንዲሁ ይቀጥላል። በአንድ ወቅት አንድ አጋጣሚ በቀሲስ ዘማሪ አሸናፊ ገብረ ማርያም ህይወት ውስጥ ይፈጠራል። ከቤተሰቦቻቸው ጋር በዚህ ግጭት መሀል እያሉ ቤተ ክርስቲያን የሚመላለሱበት ጫማቸው ታልቃለች። ታዲያ በዚህን ወቅት ወላጅ አባታቸውን አባቴ ጫማ ግዛልኝ፣ ጫማ ይኳለቀ በማለት ሲናገሩ በዚህ ጊዜ ነበር አባት ከቤተ ክርስቲያን እንዲርቁ እንዲሸሹ ፈልገው ሂድና ቄሶቹ ይግዙልህ በማለት ይመልሱለታል። ታዲያ ቀሲስ ዘማሪ አሸናፊ ገብረ ማርያምም መልሳቸው የነበረው እግዚአብሔር ያውቃል ቃል የሚል ነበር። በዚህ ጊዜ አባትም እንግዲያውስ እግዚአብሔር አምላክ ይግዛልህ በማለት ይተዋሉ። ከአንድ ሳምንት በኋላም ወላጅ አባት አንድ ቆንጆ የጣሊያን ጫማ ይዘው ወደ ቤት ይመጣሉ። በዚህ ወቅት ታዲያ መቼም ጫማው ለእኔ ነው የተገዛው በማለት ቀሲስ ዘማሪ አሸናፊ ገብረ ማርያም ልባቸው ሐሴት ታደርጋለች። ደስታቸው ልክ ያጣል። በዚህ ጊዜ አባት ለካ ጫማውን የገዙት ለእርሳቸው ነበርና በጠዋት ተነስተው ወደ ስራቸው ሲያቀኑ ያችን ጫማም አምጡልኝ በማለት አድርገዋት ይሄዳሉ። ዘማሪ ቀሲስ አሸናፊ ገብረ ማርያምም ጫማው ለእርሳቸው እንዳልተገዛ ሲያውቁ በእጅጉ ያዝናሉ፣ ይተውታልም። ነገር ግን አባት ጫማውን አድርገው ወደ ስራቸው ሲያቀኑ አዳልጧቸው ይወድቃሉ፣ ጉዳትም ይደርስባቸዋል። በዚህ በጣም የተበሳጩት አባትም ይህንን ጫማ አታሳዩኝ፣ ከፊቴ ዞር አድርጉና ለዚያ ቀሲስ አሸናፊ ስጡልኝ በማለት ይናገራሉ። ጫማውም ለቀሲስ ዘማሪ አሸናፊ ገብረ ማርያም ይሰጣል። በዚህ ወቅትም በጣም የተደሰቱት ቀሲስ ዘማሪ አሸናፊ ገብረ ማርያም እውነትም እግዚአብሔር አምላክ ጫማ ይገዛል በማለት ይናገራሉ። እግዚአብሔር አምላክ እውነትም ጫማ እንደሚገዛ ያወቅኩት የዛኔ ነው በማለት ይገልጻሉ። እንዲህ እንዲህ እያሉም ቤተሰቦቻቸውን እንዲሁም እሳቸውም በአገልግሎት በእጅጉ ይጠነክራሉ። ቤተሰቦቻቸውን መክረው ለውጠው ንስሐ አስገብተውና ቅዱስ ቁርባንን ተቀብለው በቤቱ በእግዚአብሔር ቤት ጸንተው እንዲኖሩ መንገድ ይከፍታሉ። ለቤተሰቦቻቸውም ታላቅ መምህር ይሆናሉ። በቅድስት ማርያም ሰንበት ትምህርት ቤት የነበራቸውንም ትምህርታቸውን አጠናክረው በመቀጠል የድቁና ትምህርታቸውን ተምረው ጨርሰው ዲያቆን ለመሆን ይበቃሉ። በሰንበት ትምህርት ቤት አገልግሎታቸው በዝማሬዎች ዕለት ዕለት እያገለገሉ ትምህርቶችንም እየሰጡ እዚያው ሰንበት ትምህርት ቤት ይቀጥላሉ። አገልግሎታቸው፣ ዝማሪያቸው ሁሉ የእውነት የፍቅር ነበር የሚሉት ዘማሪ ቀሲስ አሸናፊ ገብረ ማርያም በዚያው ቀጥለውበት ሳያበቁ በቅድስት ማርያም መንፈሳዊ ኮሌጅ በመግባት በዚያው በቴዎሎጂ ትምህርታቸው ለአራት ዓመታት ተምረው ይመረቃሉ። ቀሲስ ዘማሪ አሸናፊ ገብረ ማርያም እጅግ በጣም ውብ የሆነ ቤተሰብና ልጆችን ያፈሩ ሲሆን ከወይዘሮ ፋሲካ ብርሃኑ ጋርም ጋብቻቸውን ከ18 ዓመታት በፊት በስርዓተ ተክሊል በመፈጸም በፍቅር በመተሳሰብ እንዲሁም እግዚአብሔርን በማገልገል ይቆያሉ። በትዳር ህይወታቸውም አምስት ልጆችን ማፍራት ይችላሉ። እግዚአብሔር አምላክ በብዙ ነገሮች ነው የሚባርከኝ የሚሉት ቀሲስ ዘማሪ አሸናፊ ገብረ ማርያም ባለቤታቸው እጅግ መልካም የሆነች እግዚአብሔር ለእርሳቸው የሰራላቸው ውብ ሴት ልበ መልካም መሆኗንም ይገልጻሉ። እንዲሁም በስጋዊ ከወለዷቸው አምስት ልጆች በተጨማሪም በመንፈስ የወለዷቸው አእምሯቸው፣ ልቦናቸው ያፈለቀው ከዘጠኝ በላይ ልጆች አልበሞችም አሏቸው ግጥም እንዲሁም ዜማ እራሳቸው እንደሚሰሩ የሚገልጹት ቀሲስ ዘማሪ አሸናፊ ገብረ ማርያም በጎ ፍቃድ፣ እንደ ባለማድረግ፣ ዘምር ዘምር አለኝ፣ እቴ ሙሽራዬ፣ የተወደደ ቀን፣ ደህና ነው ደህና እንዲሁም በቅርብ ጊዜ የወጣው ዘጠነኛ አልበማቸው የሆነውና በህዝበ ምዕመኑ ዘንድም በእጅጉ በጣም የተወደደላቸው እንዴት ብለ ተገኘ ከኔ ቤት የተሰኘው መዝሙሮቻቸው አልበማቸው ተጠቃሽ ናቸው። በተጨማሪም በነጠላ ያወጧቸው ከአስራ ሰባት በላይ ዝማሪዎች ሲኖሩ ከነዚህም አስራ ሰባት ዝማሪዎች መካከል አምስቱ የንስሐ መዝሙሮች እንደነበሩም ቀሲስ አሸናፊ ገብረ ማርያም ይገልጻሉ። በአሁኑ ወቅትም ቤተ ክርስቲያንን በበርካታ አገልግሎቶች የሚያገለግሉት ቀሲስ ዘማሪ አሸናፊ ገብረ ማርያም ባለቤቶቻቸውን በሞት የተነጠቁ ሚስቶች፣ ልጆቻቸውን ለብቻቸው የሚያሳድጉ እናቶችን በመሰብሰብ የሚረዳ የበጎ አድራጎት ተቋምን በማቋቋምና ሌሎች ሕዝበ ምዕመኑን በማሳተፍ በዚህ የበጎ አድራጎት ድርጅት በብርቱ በመስራት ላይ እንደሚገኙ ይገልጻሉ። እንዲሁም በቤተ ክርስቲያን በዘማሪነት በመምህርነት እንዲሁም በካህንነት በቀሲስነትም እንደሚያገለግሉ ይገልጻሉ። ለንጹህ ሁሉ ንጹህ ነው የሚሉት ቀሲስ ዘማሪ አሸናፊ ገብረ ማርያም ይህ የህይወታቸው ትልቁ መርህ ትልቁ ፕሪንሲፕል እንደሆነም ይገልጻሉ። እኔ እግዚአብሔርን በተቻለኝ መጠን በእግዚአብሔር ፍቃድ ንጹህ ሆኜ ለማገልገል ስሞክርና አገልግሎቴን ሳከናውን እግዚአብሔር አምላክ ለኔ ሁሉን ነገር ንጹህ አድርጎልኛል፣ ንጹህ አድርጎም ይሰጠኛል በማለት ያብራራሉ። እኔ ልጆቼን በአንድ ቦታ ትቼ እንደማረሳ ሁሉ እግዚአብሔርም እንዲሁ እኔ ልጁን መቼም ቢሆን አይረሳኝም፣ የሚሰጠኝም ያለ ስስት ነው ይላሉ ቀሲስ ዘማሪ አሸናፊ ገብረ ማርያም። ቤተ ክርስቲያንንም በብዙ በብርቱ ተጠናክሮ ያገለግላሉ ከዚህም በላይ እንደሚያገለግሉም ይገልጹልናል። ውድ የጊዜ ሚዲያ ቤተሰቦቻችንና ተከታታዮቻችን ለዛሬ በቀሲስ ዘማሪ አሸናፊ ገብረ ማርያም የህይወት ምዕራፍ እንዲሁም የሰሯቸው የዘመሯቸው ያበረከቷቸው ዘማሪዎችን የቃኘነበት ዝግጅታችን ይህንን ይመስላል። በሌላ ዝግጅት እስከምንገናኝ ሰናይ ጊዜ ለእናንተ ተመኘን።